ሰላም ጤና ስትልኝ የተወደዳችሁና ተከበራችሁ ክብራትና ክብራን አድማጭ ተመልካቾች ውድ የባሮ ሚዲያ ተከታታዮች በያላችሁበት የዓለም ጥጉሉ ሰላምታ የድረሳችሁ። ከአድማጮቻችን ተመልካቾቻችን ለዛሬ ረፋድ ይመጥናቸዋል ያልኳቸው ነጫጨር የአገር ቤት መረጃዎችን የማሰማቸዋለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሩ ትጠይቃቸዋለሁ። መረጃን የማስቀድምላችሁ ከወደ ትግራይ የወጡ መረጃዎች ናቸው። በትግራይ የሚካሄደው ፖለቲካ አንደኛው በአንደኛ ላይ መግለጫ እያወጣ የቀጠለበት ሁኔታ ነው ያለው። በተፈናቃዮች ስም የሚደረገውም ፖለቲካ ሴራ ማቆም አለበት ሲሉ የነ ጌታቸው ረዳ ትምህርት ፓርቲ የነ ደብረጽዮንን ሕወሓት ተችቷል። እነ ደብረጽዮን በተፈናቃዮች ስም እየነገዱ ነው ነው እንግዲህ እያሉ የሚገኙት አዲስ የተቋቋመው የነ ጌታቸው ረዳ ፓርቲ በትግራይ ሁለቱ ግለሰቦች ምክንያት እንግዲህ ወደ ፓርቲ ማቋቋም ደረጃ የደረሰበት ሁኔታ ነው ያለው። መነሻው ከግለሰቦች የጀመረ ነው። የግለሰቦች ጉዳይ በስፋት ሰፍቶ ወደ ፓርቲ ደረጃ ያደገበትና አሁን ተቀናቃኝ የፈጠሩበት ሁኔታ ነው ያለው። አንደኛ አንደኛውን እየወነጀለ ኋላቀር እና ያረጀ በማለት እየተሸጋጩ ይገኛሉ። ቀደም ስል ነገታቸው ረዳም በዚሁ ኋላቀር በነበረው ፓርቲ ውስጥ ሆኖ ነው እንግዲህ የትግራይ ህዝብን ሲበድሉ የነበሩት አሁን ደግሞ አፈንግጦ ከወጡ በኋላ ይሄንን ፓርቲ እየተቹ ይገኛሉ። ለሰላሳ ሰባተኛ ጊዜ የተካሄደውን የሰማዕታት ቀንን በተከበረበት ጊዜ እንግዲህ ታደሰ ወረደም ያደረጉትን ንግግር የጦርነት ቅስቀሳን የሚመስል ንግግር ተጠቅሟል እያሉ እየወቀሱ ይገኛሉ። የነጌታቸው ረዳ ቡድን ተፈናቃዮች ወደ ሰፈራቸው እንዳይመለሱ ያደረጉት ኋላቀር ቡድኖች ናቸው ሲሉ እነ ደብረጽዮንን ተችቷል። በተፈናቃይ ስም የሚካሄደው ሰልፍ ተቀባይነት የለውም ብሏል። የነጌታቸው ረዳ ሰሞኑን እንግዲህ በትግራይ በተለያዩ ውጭ ሀገር አካባቢዎችም ሰላማዊ ሰልፎች ሲደረጉ ነበር። እነዚህ ሰላማዊ ሰልፎች ተቀባይነት የለውም፣ በተፈናቃዮች መነገድ የለብንም፣ ተፈናቃዮቹ እንዳይመለሱ ያደረጉት አንደኛ እነሱ ናቸው የሚል አይነት ይዘት ያለው ነው እነጌታቸው ረዳ እየተናገሩ የሚገኙት። ሌላም ድርጅቱ ሳይድን የሚመለስ ተፈናቃይ ድርጅቱ ሳይድን የሚመለስ ተፈናቃይ የለም በማለታቸው እንግዲህ እየቀሰቀሱ ይገኛሉ። ያለፉት ስህተት ሳይበቃቸው አሁንም ህወሓት ስህተት እየሰራ ነው ነው እየተባለ ያለው የትግራይ መሬት ከወራሪ የኤርትራ መንግስት፣ ሳይመለስ ከኤርትራ መንግስት ጋርም ግንኙነት ጀምሯል ብሏል። እንግዲህ ስምርት ፓርቲ የግለሰቦች ልዩነት ወደ ፓርቲ ደረጃ አድጎ በዚህ አይነት ሁኔታ እየተወነጃጀሉ የሚገኙበት ሁኔታ ያለው። ሰሞኑንም እንግዲህ ወደ ኤርትራ አካባቢ የህዝብ ለህዝብ ግንኙነት በተመለከተ መሬቱ ተወሯል፣ የትግራይ መሬት ተወሯል። የትግራይ መሬት ተወሮ ባለበት ሰዓት ለሴራ ብለው ከፕሬዚዳንት ኢሳያስ አፈወርቂ ጋር ግንኙነት የፈጠሩበት ሁኔታ አለ የሚል ነው። እነጌታቸው ረዳ ቅሬታ አላቸው። እዚህ የህዝብ ለህዝብ ግንኙነት ላይም ቅሬታ እንዳላቸው ማሳያዎች ናቸው። በሌላ መረጃ ኦነግ የተዘጋበትን ቢሮውን መከፈቱን ተከትሎ የሚቆም ትግል አልጀመርንም ብሏል። የተቋቋመውበትን ዓላማ በግልጽ ወይም ከግብ ሳያደርስ አይቆምም ስል አቶ ዳዊት እብሳ ተናግሯል። እንግዲህ አባሎቻችን እየተገደሉ ብዙ ችግር ቢደርስብንም መንግስት የሰላም በር መዝጋቱን ያቁም ብሏል፤ አቶ ዳዊት እብሳ ተናግሯል። እንግዲህ ቀደም ሲል የህይወት መስዋዕትነት የከፈሉትን አባሎችንም ያነሳበት ሁኔታን አለ። አባሎቻችን በእስርና በእንግልት ተደርጓል ብሏል። ህይወታቸው ያጡት በርካቶች ናቸው ብሏል። አቶ በቴ ኡርጌሳንም መሞት ያሳዝናል፣ በህይወት ታሪኩ በርካታ ስራዎችን ሰርቷል ሲሉ አቶ ዳውድ ኢብሳ አመስግኗል። በሌላ መረጃ የቀድሞ የፌዴሬሽን ምክር ቤት ኃላፊ የነበሩት ወይዘሮ ኬሪያ ኢብራሂም አሁን ያሉበት የፖለቲካ አውድ ባይታወቅም በመንግስት ሚዲያ ላይ እየተዘዋወሩ አንዳንድ የሀሳብ አስተያየቶችን እየሰጡ ይገኛሉ። አብይ አህመድ ያነሱት ጥያቄ ትክክል ነው ብለዋል ወይዘሮ ኬሪያ። እንግዲህ የባህር በር ጥያቄን ነው እየደገፉ የሚገኙት እሳቸው ስልጣን ላይ በነበሩበት ጊዜ ለምን የባህር በር ጥያቄ እንዳልተነሳ ወይዘሮ ኬሪያ የተናገሩት ነገር የለም። አሁን ግን አብይ አህመድ ያነሳቸው ጥያቄዎች ትክክል ናቸው በማለት እንግዲህ ሚዲያ ላይ ብቅ ብቅ እያሉ አብይ አህመድን ማሞጋጋት ሲጀምሩበት ሁኔታ ነው ያለው። ብልጽግና እንግዲህ ቀደም ሲል ሌላ ቦታ የነበሩትን ጠንካራ ናቸው፣ ተጽዕኖ ፈጣሪ ናቸው የተባሉትን አንዳንድ ግለሰቦችን ወደ ራሱ እያጠጋጋ ይቅርታና ሂስ እንዲወስዱ በማድረግ ትናንሽ ስልጣኖችን የመለጠፍ ስራ እየሰራ ይገኛል። አሁንም እንግዲህ ኬሪያ ኢብራሂም ደጅ እየጠናች የሙከራ ጊዜን እያሳለፈች ትገኛለች። አድማጮቻችን፣ ተመልካቾቻችን እንግዲህ ለሁለተኛ ለሶስተኛ ጊዜ በተለያዩ ሚዲያዎች ላይ ቀርባ አብይ አህመድን የሚደግፉ ንግግሮችን እና ትግራይ ላይ ህዋት የሰራቸውን ስህተቶች እያጋለጠች ትገኛለች ቀደም ስልም እንግዲህ ዋና ቁንጮ የህዋት ባለስልጣን የነበረች አንዷ ኬሪያ ኢብራሂም ነች አሁን እንግዲህ ይሄንን ወደ ጎን ትታ አብይ አህመድ የሚያነሷቸው ጥያቄዎችን ተቀባይነት አላቸው የሚል አይነት ይዘት ያለው ንግግር ነው እያደረገች የምትገኘው። ብልጽግና በእንደዚህ አይነት ሁኔታ እየተጠቀመ ትናንሽ ስልጣኖችችን የመለጠፉ ሂደት ቀጥሏል። ጌታቸው ረዳንም በእንደዚህ አይነት ሁኔታ ነው ወደ ራሱ ምትን ያለው። ሌሎችም እንደዚሁ በተመሳሳይ በምስር ወጥ እየተሸወዱ ከአማራ ክልልም እንዲሁ አይነት ስራዎች ተሰርቷል። ከፓርቲዎችም ውስጥ እያወጡ እስከ ትምህርት ቢሮ የመደቡበት ሁኔታ አለ። እነበለጠ ሞላ ሌሎች በርካታ እንዲሁም ደግሞ እነ ፕሮፌሰር ብርሃኑ ነጋን መጥቀስ ይቻላል። ብልጽግና እንግዲህ በምስር ወጥ እያታለለ ወይም በተጋጡ አጥንቶች እንደ ውሻ እየሳባቸው ወደ ራሱ የማድረግና አላማቸውን የማሳት ስራ በመስራት ላይ ይገኛሉ። ኬሪያ ብርሃም እንኳን በአሁኑ ሰዓት ውጭ ነው ያለችው፣ በስልጣን ላይ የለችም። ውጭ ነው ያለች ስንል ከስልጣን ውጭ ሆና ነው ያለችው። እንግዲህ ስልጣን ለማግኘት ነው። አሁን እሷ ሙከሳ ላይ ገባችው። በሌሎች ተቃዋሚ ወይም ደግሞ ተቃዋሚ ፓርቲዎች ውስጥ ተሰማርተው እየሰሩ ትልቅ ስልጣን የነበራቸው እነ በለጠ ሞላ እነ ፕሮፌሰር ብርሃኑ ነጋን ብንወስድ እንግዲህ የተጣለባቸውን አደራ ወደጎን ትቶ ቀጥታ በምስር ወጥ ተሻውዶ ወደ ብልጽግና የገቡበት ሁኔታ ነው ያለው። ብልጽግና እንግዲህ በእንደዚህ አይነት ሁኔታ ጠንካራ ወይም ተጽዕኖ ፈጣሪ ናቸው፣ ህዝብ ይሰማቸዋል የሚላቸውን ሰዎች ጠልፎ እየወሰደ ይገኛል። ኬሪያ አብርሃም እንግዲህ የዚሁ ዕጣ ፈንታ ይገጥማታል ተብሎ ተጠብቋል። ወደ አማራ ክልል ስንመጣ በአማራ ክልል የፋኖን የትጥቅ ትግል ለማበላሸት እና የፋኖን የፖለቲካ ሂደት በህዝብ ዘንዳ ተቀባይነት እንዲያጣ ለማድረግ በስሙ ተደራጅተው እያገቱ እየዘረፉ ነው እየተባለ ይገኛል። ይህንን ጉዳይ ፋኖ የማያዳግም እርምጃ እየወሰደ ማስተማሪያ አድርገው ዘረፋና እገታን ምንጩን ካላደረቀ በስተቀር ትግሉ በሽፍታ መጠለፉን ነው የሚያሳየው ሲሉ በርካቶች ሀሳባቸውን ሰንዝሯል። አማራ ክልል እንግዲህ ይሄ ቦታ ነው ብሎ በማይነገርበት በሁሉም የአማራ ቀጠናዎች፣ አንዳንድ ቦታዎች ላይ መጠነ ሰፊ የሆኑ ዘረፋና እገታዎች እየተፈጸሙ ይገኛሉ። አንዳንድ ቦታዎች ላይ ደግሞ እንደዚሁ መለስተኛ ዘረፋና እገታዎች እየተፈጸሙ ይገኛሉ። ይሄ ተቀባይነትና አግባብነት የለውም፣ ፋኖ እርምጃ ይውሰድ እየተባለ ይገኛል። ከዚህ በተጨማሪ በአማራ ክልል እንግዲህ የፋኖ ቤተሰብ ላይ እየደረሰ ያለው ጥቃት፣ ኢሰብኣዊ ድርጊት፣ ፋኖቹ ይሄ ጉዳይ የማይቆም ከሆነ የሚሊሻ እና የአድማ ብተና ቤተሰብ ወየላቸው እያሉ ይገኛሉ። በሌላ መረጃ የመንግስት ወታደሮች በአማራ ህዝብ ላይ እንግዲህ በፋኖ ስም ፋኖ ነው በማለት ወጣቶችን እየገደሉ ይገኛሉ። ለአብነት በትላንትና ሁለት አዊ ዞን ዳንግላ ወረዳ ላይ ሁለት ወንድማማቾችን በአገዛዙ ወታደሮች ተገሏል። እንግዲህ ፋኖ ናቸው ተብሎ ነው የተገደሉት ሁለቱም ቀጠና እንደዚህ አይነት ግድያዎች እየተፈሰ በሁሉም ቀጠና እንደዚህ አይነት ግድያዎች እየተፈሰሙ ይገኛሉ። አድማጮቻችን፣ ተመልካቾቻችን እየገደሉ ቪዲዮ እያነሱ ፋኖ ነው የገደልን እያሉ ሪፖርት እያደረጉ እንደሚገኙ ነው የተገለጸው። ይሄ ጉዳይ በእንደዚህ አይነት ሁኔታ የሚቀጥል ከሆነ የአማራን ሕዝብ ከምድረ ገጽ ለማጥፋት እንደሆነ ነው እንግዲህ መረጃዎች እየወጡ የሚገኙ። ሌላው የአማራ ማህበር በሀገር አሜሪካ በሀገር ቤት እንግዲህ መረጃዎችን አሰባስብኩኝ ባለው መረጃ መሰረት ወልቃይት ጠገዴን ለመውረር ዋት በአምስት ግንባር እንቅስቃሴ እያደረገ መሆኑን መረጃ ደርሶኛል ነው እያለ የሚገኘው ዋት እንግዲህ እንቅስቃሴዎችን ከጀመረ ውሎ አድሯል። እንግዲህ ይሄ የአማራ ማህበር በአሜሪካ ከሀገር ቤት በቂ መረጃዎች አሉኝ ብሏል። ሌላው ዛሬ ከማሌዳ ጀምሮ በስማዳ ውጊያ እየተደረገ እንደሚገኝ ተገልጿል። በተለይ ጸዶ ይሄ በተባለ ቦታ ላይ ውጊያዎች መኖሩን የተሰማው ሌላው ሰሜን ወሎ ማቄት ውጊያ ቀጥሏል። ትናንትና ይሄ ውጊያ ቆሙ ነበር። ብልጽግና በጠራቸው ስብሰባዎች ላይም ፋኖች ቶክስ ከፍቶ በትኗል። በምስራቅ ጎጃም ሰከላ ለብልጽግና ሰልፍ እንቅስቃሴ ላይ የነበሩት በፋኖ እንዲበተኑ የተደረጉበት ሁኔታ ነው ያለው። አማራ ክልል የተለያዩ ቦታዎች ላይ እንግዲህ የድጋፍ ሰልፍ በማለት እንቅስቃሴዎች አሉ። ፋኖች ይህንን ሰልፍ እየበተኑ ይገኛሉ። በምስራቅ ጎጃም የእነማይ ወረዳ በየትመን ከተማ የፋኖ ቤተሰቦች ተዘርፏል ነው እንግዲህ የተባለው። በደባይ ጠላት በተደረገው ውጊያ ሀያ አገዛዙ ጥምር ጦር ተመትቷል። ሌላው ደቡብ ጎንደር ፋኖ መግለጫም አውጥቷል። የተሽከርካሪ እገዳ እንዲያደርግ ነው እንግዲህ ከደብረ ታቦር እስከ እስቴ እስቴ ባህር ዳር እና ከደብረ ታቦር ወረዳ ወረታ አንድ አቤት ስማዳ ተሽከርካሪዎች እንዳይንቀሳቀሱ ብሏል። ፋኖ ነው በማሳ ላይ የተዘሩ ማሳዎች ላይ ዘመቻ ነው ብሎ የሚንቀሳቀሱትን የመንግስት ወታደሮች ካሉ ህዝቡ እርምጃ ይውሰድ ብሏል። የፋኖ ቤተሰብ ላይ የሚፈጸመው ግፍም ካልቆመ የአድማ ብጠላና ሚሊሻ ቤተሰብ ወዮላችሁ ስል በመግለጫው ጠቁሟል። አድማጮቻችን፣ ተመልካቾቻችን በሰሜን ወሎ በራያ ቆቦ ጎዲና በተባለው ወንዝ ላይ እንግዲህ የደፈጣ ጥቃት ተፈጽሞ ጉዳት ደርሷል። በርካታ አስከሬኖች ሲነሱ ተመልክተናል ብሏል። የአካባቢያዊን በሰሜን ወሎ በርካታ ውጊያዎች ተደርጓል። እንግዲህ ቀደም ሲል አሁንም የቀጠለበት ሁኔታ ነው ያለው። በተመሳሳይ በሸዋ ተጎራ በተባለው ቦታ ከባድ ውጊያ ተደርጓል። አንጾኪያ ገምዘም ትላንትና ውጊያዎች ሲደረጉ መዋላቸውን ወይ መረጃ ምንጮች ከቦታው መረጃውን ያደረሱን። ሌላው አሜሪካ በኢራን ላይ የወሰደችውን እርምጃ ኢራን የነዳጅ መተላለፊያ እንዳትዘጋ አሜሪካ ለቻይና ጥሪ አቅርባለች። በኢራንና በአሜሪካን በኢራን እና በኦማን መካከል የሚገኘውን የነዳጅ መተላለፊያ እንዳይዘጋ ስል ነው የተናገሩት። ቻይና፣ ህንድ እና ጃፓን ለአደጋው ተጋላጭ ናቸው ተብሏል። እንግዲህ ከዚህ በተጨማሪ የአሜሪካ ዜጎች በተለያዩ ቦታዎች ያሉ ጥንቃቄ እንዲያደርጉ አሜሪካ አሳስባለች። በዜጎች ላይ እንግዲህ የሽብር ጥቃት ሊፈጸም ይችላል ተብሎ ተፈርቷል። ዓለም አቀፍ የደህንነት ማስጠንቀቂያ የወጣው አሜሪካ ጥቃቱን ከፈጸመች በኋላ መሆኑን የተገለጸው። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራምና አምራ ግብር በሌሎች የግንባር መረጃዎች እንገናኛለን። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎች ለሌሎች አድማጭ ተመልካቾችም ተደራሽ የሆኑ ዘንድ እንድታደርጉ በአክብሮት እጠይቃለሁ። መልካም ቀን እንደሆነላችሁ ተመኘው ሰላማ